ድንግል ማርያም እናቴ ናት የምትለው፣ ያ ባ ትክክለኛ ስሟን አላውቀውም። እሷ የምትለቀው በእንግሊዘኛ ምናምን እሷ ቪዲዮ ነው የሚያዝናኑ የሀቢ ሁሉ በድምፆም ትሰራለይ አሻንጉሊት ምናምን እየለቀቀ የራስ ምታት መልሰት ትናገራለች። እሱ እሱ ነገር ያዝናናኛል። ኖ ሞር

ብዙ አንድ ሶስት ሺህ ሚሊዮን ብር ነው ያገኘችው፣ ወይም እንዴት እንደደስ እንዳለ ያንጫን ሶስት ሺህ ሚሊዮን በፌስቡክ ተሰባስቦላት። በፌስቡክ አይደለም፣ በኦሮሚያ ክልል በተወዳድራ ማለት ነው። ተወዳድራ በእንት ማለት ነው። በሞዴሊንግ ተወዳድራ እኔ እሷ ስትማር እኔ አቋረጥ ማለት ነው። እና አቋርጤ ነበር። እሷ ደግሞ ቃጥላት አምራ ተወዳደረች። ባለፈው አመት አላለፈችም፣ ይሄን አመት ደግሞ አላለፈችም እና በጣም ነው ደስተኛው እንግዲህ ለዛ በቀብሩ በቃ ደስ ስለ ኦፕሴ። ለማንኛውም እኛ ሀገር የስገባ ኦሮሞ ክልል አምጥተሽ መታወቂያ ታስመችድኛለሽ። እናንተም ጋር ስመጣ የኦሮሞ መታወቂ እውነቴን ነው። እኔም ጋር ስመጣ የራሲ አንቺንም እንደዛ አደርግልሻለሁ፣ ግን እኛ ጋር ወሎ ስመጣ ታስመታልሻለሁ መታወቂ አይቻልም። እንዴት ዛሃሩ? ለምን አይቻልም? በሁለት መታወቂያ አይቻልም ለምን እኔ አሁን ኦሮሞ ስሚ ኦሮሞ ክልል ስኖር ኦሮሚያ ክልል ስሄድ ኦሮሚያ ክልል አለኝ መታወቂያ። እንደፈለግኩ እንዳስገቡኝ ፓስፖርታችን ይኸው ኢትዮጵያ ኢትዮጵያ ነው። መታወቂያ የኦሮሞ ክልል ብቻ መታወቂያውን፣ ኦፕሲ እንደምንም ብለሽ እኮ እንደምንም ብለሽ አንቺ በምንም በዛም በዝህም ብለሽ አስመች። አንቺ ደግሞ እኔ ጋር ስመጪ መውጣት አለብሽ። ከሁሉ መሸኛ ስወትተሽ ክልል ይሰጣል አይቻልም። የወንድሜ ምስኪናት ብላ ታስመታለ እዛ ኦሮሚያ ክልል ውስጥ ምትኖርበት ስድስት ወር በላይ መሆንሽ መረጋገጥ አለበት። ዘማሪ እናንተ ምን ትሰራላችሁ? እንደዛ ሲሆን ቪዲዮ እየሰራችሁ ያው የውሸት ምስክር ወረቀት መጽሐፍ ነው። ምን ትሰራላችሁ በሚዲያ ልብሽ። አሁን ሰው ከመሰከረልሽ ከዛ አሁን እንደ ኢትዮጵያ ውስጥ እንኳን ሌላ ቀርጡ ሌላ ስራ ቀንቶ ሰርግ ራሱ ሲኖር ለኩሽና ዘመድ መኖር አለበት የሚባለው ነገር አለ አይደለም የትም ቦታ አንቺ እንትን ዘመድ ምናምን እንደዚህ ካለው ይሰጥሻል በእጅ ዙር ማለት ነው አንቺ ዘመድ አንቺ ዋስትና ልኮኝኝ አይደል አንቺን እኮ ነው የማወራው ችግር እንትን ኦሮሞ የክልል ስመጣ የኦሮሞ መታወቂያ ይኖረኛል። በዘና ብዬ ኦሮሞ ያክልል ስገባ አልፈተሽም። አንቺ ወሎ ስመጭ ደግሞ በነፃነት ወሎ የን እሰጥሻለሁ ኦሮሞ በምናምን ብሎ ነገር አለ። እንደፍተሽ አለመፈተሽ ደሞ አዎ፣ በየንትንሽ በየድንበር ስጋቢ መታወቂያ ይጠይቁሻል። መታወቂያ ለም እንጂ አማራ ክልል ልጅ ለምን ኦሮሚያ ክልል ገባሽ? ኦሮሞ ሆነሽ ለምን እናንስ? እኔስ ምን አልኩኝ? ታዲያ እኔስ ምን አልኩ? መታወቂያ ኦሮሞ ክልል ስገባ የኦሮሞ መታወቂያ እንዲኖረኝ ፈልጋለሁ። ኖ ኖ አይደለም። አንድ አስረዱኝ፣ እንደዛ እኮ ልልህ የፈለግኩት አሁን እኔ ኦሮሞ ክልል ገባሁ ለምሳሌ አይደለ ኦሮሞ ክልል ገብቼ ሶስት ወርም ልቀመጥ አራት ወርም ስቀመጥ በዛ በሶስት ወር በአራት ወር መካከል ላይ ሰው ነን እና የሚሆነውን አናውቅም። በዛ መካከል ላይ ጥያቄ ወይ ሰው ቢሞት ወይ ሰው ቢያገባ ወይ ሰው ቢታመም የሚጠይቁ አንቺ ምንድን ነሽ ማለታቸው አይቀርም ወይ ነው። መታወቂያሽን ማለታቸው አይቀርም ወይ ነው ግን ደግሞ የሚጠይቅሽ ቦታ ማለት ነው። ለምሳሌ አንቺ እንትን ከሌለሽ አሁን እንደ እኛ እኛ አካባቢ ነው። እኛ አሁን ሸገር ሲቲ፣ ሸገር ሲቲ ሲልሽ ከአዲስ አበባ እንትን ነው። ከአዲስ አበባ ሀያ አምስት ኪሎ ሜትር ብቻ ስለሆነ እንትን ስር ተጠግታለች አዲስ አበባ ላይ አዲስ አበባ እንትን ላይ ናት፣ ስር ናት። የኛ ሀገር ማለት ነው፣ ሱሉልታ። ግን ደግሞ አንቺ ቤት የምትከራይ ከሆነ ወይም ደግሞ መሬት ገዝተሽ ከሆነ በእንትኑ አይቀበሉሽም፣ በወሎ አይቀበሉሽም። እሱን እኮ ነው እኔማ የምፈልገው እሱ ነገር ነው። ሱሉልታ ላይ አሁን እዛ ለመኖር ቤት ስትከራየ ከየት እንደመጣሽ ምንምን ዋስትና ምናምን ያስፈልግሻል እኮ እስናን የሚያፈላዛ መታወቂያ ያስፈልገኛል። አይደለም መታወቂያ። ያንን እኮ አይደለም መታወቂያ ወሎ ስለሆንሽ ጥንቱን ስለሆንሽ አይደለም ትቀመጫለሽ። ግን ደግሞ የግድ እንትኑ መታወቂያ አለበት። ያንቺ ትውልድ ቦታ እና ድራሽ እንደሆነ አንድ ሰው አላትና ወስዶ አንቺን መቀበል ይችላል። አንቺ መታወቂያ የኦሮሚያ ክልል ቢሆንም ያ ዙራ ላይ አንቺ መሬት ገዝተሽ ኦሮሚያ ክልልም ቢሆን አማራ ክልልም ቢሆን መሬት ገዝተሽ በወሎ እንትን ማውጣት አትችልፈርጣ አሁን ዛርጋ አሁን እኔ ኦፕሽን አሁን ኦሮሚያ ክልል እንዳልኩሽ ኦሮሚያ ክልል ለምሳሌ አሁን የሆነ ድርጅት ነገር ከፍቼ ከዛ እኔ መኖር የምፈልገው አሁን ወሎ ቤተሰቦቼ አገር የተወለድኩበት ሀገር ቢሆን ኦሮሞ ክልል ደግሞ የራሴ ቤት ኑሮኝ የራሴ ድርጅት ኑሮኝ እየተመላለስኩ ብኖር እዛ ጋር ምንድን ነው የሚጠይቁት ነገር? ይኖራሉ ዛህራ ማለት ነው። አይደለም? ይኸውልሽ፣ ኦሮሚያ ክልል እኮ ወሎ ውስጥ ኮምቦልቻና ደሴ የስንት ሜትር ነው?